ብላኛል ግን ዛሬ እንደምትወጣ ሳቅ ቤት ባዶ ቤት ከሚጠብቃት የሆነ ነገር አርጌ ልጠብቃት ብ በአቡን በኩል ማለት እኔ ክፉ ሰው ሆኜ ክፋት አስቤ ምናምን አደለም። አቡ እዚህ ቤት እንዳትኖረ ያረኩት እንዳት ከዚህ ቤት እንድትወጣ የምፈልገው ማለት ነው። በሰዓት ማለት ስለታመምሽ እኔ ብዙ ነገር ማውራት አልፈለግኩም። በእርግጥ ግን ማለት በቃ ያን ያህል አብሬሽ እንደሆንም አልፈለግሽም ማለት ምንም አይነት ፍላጎት የለሽም። እና እኔ ደግሞ ነገሮች እንደዚህ እንዲሄዱን አልነበረም ፍላጎቴ። ላም ሆናችሁ ማለት ፍቅር ወርዶ እንድትኖሩ በጣም ፍላጎቴ ነው። ለዛም ደግሞ በጣም ስጥር ነበር እንደዛ። ማለት ግን አንድ ቤት ውስጥ ኑሩ ማለት አይደለም። ምን ያልከው ነገር ሲጀመር አብረን የመኖር ሀሳብም ሲጀመር የለም። የራሴ እኔ ቻውላት የመጣሁበት የራሴ የሆነ ምክንያት አለ። እኔ እሷ ደስ ብለኛል እና ደግሞ ማለት በቃ መገናኘት ነው ፈልገው ከሱ ዱስ ይዞ ቢመጣ ነው ማንም ሰው እኔ ጋር ግን በዚህ ደግሞ በታመንኩበት ሰዓት ደግሞ የእሷን ማንነት ይሄ እንዳይሆነዋል ገባ። ስለዚህ እንግ ስለሆነ ምንም ምንትን ምለው ነገር የለም በቃ እኔ ልክ እንድትርቀኝ ምናምን አልፈልግም። ማለት አሁን በጓደኝነታችን እየተሸረሸረ ነው። ሁለታችሁ አንድ ላይ ነው የምትሆኑት፣ አንድ ቤት ነው የምታድሩት። ችግር የለውም። ይኸውልህ አጣጋቢሽ እንደሆነ አትፈልግ። እሷ ደግሞ በዚህ ምክንያት ደግሞ ልትወቀስ አይገባትም እኮ ማለት የእኔ ነኝ አንቺ ነገርስ የእኔ ነኝ አንተ ነገር ምን ምን

ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለሁ፣ ደህና ነኝ። እኔ ዛሬ ቤት ውስጥ ቁጭ ብዬ ነው ያለሁት፣ እንግዲህ እና ቤት ነኝ። በጣም እንትን እያልኩኝ ነው ማለት በቃ ይሄ ነገሮች ምናምን ነገር ያው እሷም እንዳያችሁት ያለችበት ሁኔታ ምናምን ትንሽ ማለት ጥሩ አይደለም። ምናምን ያው ሆስፒታል ነበር እንትናንትና ትናና። ከዛ በቃ እሄዳለው ምናምን ብዬ አስቤ ነበረ። ግን በቃ ዛሬ እሷ እንደምትወጣ ምናምን ነገር ሳቅ በቃ አልቻልኩ። ማለት በቃ የቻት ምናምን ነገር ቤት ምናምን ስትገባ ያለውን ነገር ስትመጣም ቤት ውስጥ ባዶ ሆኖ ከሚጠብቃት ብዬ ቤት ውስጥ ዝንቤ እስኪ አንዳንድ ነገር ሞክ ሞክ አድርጌ ልጠብቃት ብዬ ዛሬ ቤት ነኝ ማለት ነው እና አሁን ይመጣሉ ከሆስፒታሉ ታ ይዟት እየመጣ ነው እሱና ከዛ እኔም ደግሞ በቃ የቻልኩትን አንዳንድ ነገር ለማዘጋጀት ምናምን ሞክር ያለሁኝ ግን ድንገት ነው ብዙ ነገር እንትን ሳል ሳልዘጋጅ ምናምን ነው እንዴት ነው ምናም ብዬ ስደውልላት ወጥቻለሁኝ እየመጣ ነው ያለችኝ ና በጣም ሰዎች ተቻኩዬ የሆነ ትንሽ ነገር ነው አዘጋጅቼ የጠበኳት። ማለት በቃ ስትገባ እንዳይደብራት ምናምን ነገር ብዬ አትሊስት ትንሽ የሆነ ቤቱ የሆነ ሰው ሲኖር የሆነ የሚፈጥረው ነገር አለ ቤት ውስጥ ባሉ ሆኖ ተዘግቶ ምናምን ቆይቶ ከፍታ ከምትገባ ብዬ ና ያው እንግዲህ ያንን ነገር ለማድረግ ሞክሬ አለሁኝ። ያው እዚህ በመገኘቴ ያው ደስ የማይለው ሰው ብዙ ሰው ይኖራል። እኔ ግን በቃ ማለት አልቻልኩም። በቃ ይሄ ትናንትናም የቀረሁበት ምናምን የራሴ የሆነ ሪዝን አለኝ። እኔ ሲጀመር ጀምሮ እሷንም ለመሰናበት ምናምን ነገር ቻው ብዬ ሄዳለሁ ብዬ ያሰብኩበትም የራሴ የሆነ ምክንያት አለኝና ለምን እስካሁን እዚህ ነሽ? ምናምን ያው በየቀኑ በታየ ቁጥር ለምንድነው ያለሽ? ምናምን የሚሉ ጥያቄዎች እሱም ጋለ ምናምን ነገር ና ግን በቃ አልቻልኩ። ማለት ማለት የሚፈልገውን ነገር ይበለኝ ይችለዋለሁ ብዬ አልቻልኩም። ለምን በዙሪያው ብዙ ሰው እንደሌለ ታውቃላችሁ። እናንተን ብቻዋን አንሽ ቤት ውስጥ ምናምንና አትሊስት በቃ ቴንሽ ያለውን ነገር ሊያት ምናምን ብያሰብኩኝ። ለምን በቃ ቤት ብቻዋን ያው በእርግጥ እሱ ይንከባከባት ይሆናል፣ ግን እንደ ሴት አይሆንም ብያሰብኩኝና ያው እንግዲህ እችላለሁ እሱ የሚናገረኝ ነገር ብያም ያው ትናንትናም ለቀሽ እጅ ብሎኛል። ያ ከሆስፒታል አይታችኋል አይደለም? ከቤት ሆስፒታል እንኳን ለምን መጣሽ ብሎ ከሆስፒታል እንኳን አባሮኛልና ግን ደግሞ በቃ ማለት እኔ አልቻልኩ ማለት። በዚህ ሰዓት ማንም ሰው ቢሆን ያው በእሱ ነው የምታቀኝ የእሱ እህት ቢሆንም በዚህ ሰዓት ማንም ቤቱን ምናምን አምኖ ምናምን ነገር ለአንተ አይሄድም። ገባ በቃ ይሄ መጣሁኝ እዚህ ጠብቅኝ ብላኝ ነው የሄደችው ቤቱን ለእኔ ጥላልኝና ከዛ ስትመጣ ምናምን ነገር በቃ ይሄ ቤቱ እንደነበረ በቃ አሪፍ አድርጌ ምናምን የሆኑ ነገሮችን አስተካክ ምናምን መጠበቅ ነው የፈለግኩትኝ ማለት አንድ ቀንም ሆነ ሁለት ቀንም ሆነ ጋ እኔ እኔ አለሁ ብላኛለች። ገባህ? ምክንያቱም በዚህ ሰዓት እኔ ቻው በቃ ምናምን ልላት ስመጣ አይ በቃ አይቻልም፣ አትሄጅም ያለውን ነገር ነው ያስተካክላለሁ ምናምን ብላ ቤቷ ነው እንዳድር ያደረገች ምናምን እና ስለዚህ እነዚህ ይህን ሁሉ ነገር አርጋልኝ ዝም ብዬ እኔ እሱ የፈለገውን ነገር ያርገኝ እንጂ ከፈለገ ይደብድበኝ ከፈለገ ጎትቶ ምናምን ያስወጣኝ ግን በዚህ ሁኔታ እያለች ትቻት መሄድ አልፈለግኩም እኔና ዛሬ እንኳን የመጨረሻ ይመስለኛል ምክንያቱም ሆስፒታል እንደዛ ያደረግኝ ዛሬ ቤት ውስጥ አግኝቶ ዝም ይለኛል ብዬ ማሰብ አልችልም እንግዲህ የመጨረሻዬም ሊሆን ይችላል ዛሬ ያው ምንም ማድረግ አልችልም። ማለት ነገሮች ይስተካከላሉ ብዬ ባሰብኩ ቁጥር ጭራሽ የባሰ ነገር ነው እየመጣ ያለው። እሱም ደግሞ የነበረውን ነገር ይስተካከላል ምናምን ያጋጥማል ብሎ ማለፍ አልቻለም ነገሮችን በጣም ነው እኔን ተጠያቂ ያደረገኝ ምናምን ነገር እና ጥፋቴን አምኜ ሁሉን ነገር አወ ጥፋተኛ እኔ ብዬ ብዙ ነገሮችን አምኜ ነበር እኔና እሱ አምኜ ነገሮችን ለማስተካከል በሞከርኩበት ሰዓት ነው እሱ እኔን ሊረዳኝ አልቻለው እና ስለዚህ እኔን ቢናገረኝም ቢመታኝም ኖርማል ነው፣ ግን እሷ እንደዚህ አሟት፣ እሷ ፊት ያልሆነ ነገር ምናምን እየተናገረ እሷ እንድትጨነቅም አልፈልግም። ማለት በዚህ ሰዓት ያለባት ችግር በቂ ነው። ለእሷ እንደዚህ እያመማት ምናምን ና እሱ ደግሞ በቃ የምናገር ወደኋላ አይልም። በቃ እሷ ፊትም ሆነ ምንም ለምን እዚህ ተገኘች፣ ለምን አሊትሽም ብሎ ጥያቄዎችን ስለሚያበዛብኝ በዛ ሰዓት ደግሞ እሷ ለምን ተዋት ምናምን ብላ በእኔ ምክንያት እንድትጨነቅ ድጋሚ በእኔ ምክንያት እንድትታመም ምንም ነገር አልፈልግም። ስለዚህ ያ ስለሚሆን ዛሬ የመጨረሻ የሊ ይችላል ማለት ነው። እና እስኪ ዝም ብዬ የሞከርኩትን ነገር ላሳያችሁ። ብዙ ነገር አይደለም የሰራሁትኝ። ማለት በቃ ቶሎ መጣን ምናምን ነገር አሉኝ እና ዝም ብዬ የሆነ የሚቀመስ ነገር ነው የሰራው ትኝት ነገር እና እስኪ ኦልሬዲ እየደረሱ ነው የሚሆነው ሻይ ምናምን እያፈላሁ ነው። ላቀረው እስኪ እስኪ እንጠብቃቸው። እንግዲህ ደርሰናል ስትለኝ እንደዛ እኔ ደንግጬ አንተንም እንደዛ አጣድፍ ያስመጥቼ

ቤት ባዶ ቤት ከመጠብቃት የሆነ ነገር አድርጌ ልጠብቃት ብለው ችግር አለው ማለት ስትገባ፣ ባዶ ቤት ክፍት ሆና ከምትገባ የሆነ የሆነ የቻልኩትን ነገር እንትን ቢ ስለጠበቅኳት ችግር አለው ያልኩሽን እኮ ግን

ሌላ ሴት አለ እዚህ ቤት ከእኔ? እንጃ ትንሽ ነገር ነው የሰራሁት። ማለት ደርሰናል ስትለኝ በቃ በጣም እንትን አልኩኝ። ምንም ሰራ ይባላል በጣም ትንሽ ነገር ነው ነውትን ብዬ አደረጋችሁት

እንዴት ነው ግን አዳር? በዚህ አጋጣሚ የምፈልገው ነገሮች እንዴት እየሄዱ እንደሆነ በእኔ እና አንቺ መሀል ማለት እየተፈጠሩ ያሉ ነገሮች ምናምን ነገር በቃ ሆስፒታልም በነበርሽበት ሰዓት ማለት ስለታመምሽ እኔ ብዙ ነገር ማውራት አልፈለግኩም። በእርግጥ ግን ማለት በቃ ያን ያህል አብሬሽ እንድሆንም አልፈለግሽም፣ ማለት ምንም አይነት ፍላጎት የለሽም። እና እኔ ደግሞ ነገሮች እንደዚህ እንዲሄዱን አልነበረም ፍላጎቴ። በያቡን በኩል ማለት ክፉ ሰው ሆኜ ክፋት አስቤ ምናምን አደለም። በአቡ ዚህ ቤት እንዳትኖር ያረኩት እንዳት ከዚህ ቤት እንድትወጣ የምፈልገው ማለት ነው። ምክንያቱም በቃ አንደኛ ነገር የተፈጠሩ ነገሮች እሷ ወደኛ ህይወት የመጣችበት ከዛ የተፈጠሩ ችግሮች አሉ። እኔ ሁለታችሁም ሰላም ሆናችሁ ማለት ፍቅር ወርዶ እንድትኖሩ በጣም ፍላጎቴ ነው። ለዛም ደግሞ በጣም ስጥር ነበር እንደዛ ማለት ግን አንድ ቤት ውስጥ ኑሩ ማለት አይደለም። ገባሽ አይደለም ማለት እኔ የሚሰማኝ ስሜት አለ እናንተ አንድ ላይ ስትሆኑ፣ ጨራሻውን ደግሞ ማለት ሁለታችሁ በጣም ተቀራረባችሁ፣ እኔን ደግሞ በጣም ችላችላ እያልሽ ነው ማለት። ይሄ ነገር እንዴት ነው ያየሹ? ማለት እንዴት ነው ቀለል አርገሽ ያየሹ? እኔ ሁለታችሁም በጣም ጓደኛ እንድትሆኑና እንዳትጣሉ ፈልጋለሁ። ግን አንድ ቤት ውስጥ መኖር ከዛ እኔ ደግሞ አለመፈለግ ሆስፒታልም እያዩሽ ነበር ማጠጋቢሽ እንደሆነ አትፈልጊ ምናምን ሁልቃሁን ሲጀመር፣ ቆይ አንቺ እሷን ነው የምፈልገው መልስ። እኔ ደግሞ የራሴ ሪዝን ልንገርክ። ሲጀመር እሷ ማለት በእኔ ጉዳይ እንደዚህ እንድትናገራትም አልፈልግም። ሲቀጥል የመጣሁበት የራሴ የሆነ ሪዘን አለኝ። እሷን ተሰናብቻት ትሄዳለሁ ብዬ የመጣሁበት ነገር ማለት ነው። ስለዚህ በመጣሁበት ሰዓት አትሄጂም፣ ዛሬ ማደር አለብቻችን ገዛ አድር ሄዳለሁ ብዬ አስቤ ድንገት ሆስፒታል መሆኗን ሰማን አይደለም። ስለዚህ ሆስፒታል ሆና ማለት ትቻት መሄድ አልችልኩም። ሆስፒታል ሄጄ ስጠይቃት ብዙ ነገር ተናገር። ሆስፒታል ውጭ አልከኝ ወጣም ከዛ ደግሞ በቃ ሄዳለሁ ብዬ በመጣሁበት ሰዓት ደግሞ ስደውልላት ነገ ጧት ወጣለሁ ስትለኝ፣ እች ልጅ ብቻዋን ነች ማንም የለም ቤት ውስጥ አይደለም ስለዚህ ስገባ ቤቱ ከሚደብራት ባዶ ቤት ውስጥ ከምትገባ የሆነ ነገር አድርጌ ልጠብቃት ብዬ ቀረሁ። ሲጀመር እኔ ሄዳለሁ አሁን ሄዳለሁ። ስለዚህ በቃ እሷን ምንም እንድትናገራት አልፈልግም። ምክንያቱም ያላት ነገር ይበቃታል። ታማ በእኔ ምክንያት ደግሞ ለምን አብሮ መኖር ምናምን ያልከው ነገር ሲጀመር አብረን የመኖር ሀሳብም ሲጀመር የለም። የራስ እኔ ቻው ላት የመጣሁበት የራስ የሆነ ምክንያት አለኝ። ስለዚህ እንዲህ ልና ብትፈልገእኔስና ልናገር ነው አንደኛ እና ሰው አብረን እየኖርን አይደለም። ሰው አብሮ አብሮ ኖሮ አብሮ መኖር እንዲህ አይደለም። ገብተዋል። ከመጣች ስንት ቀን ነው? ዛሬ ሶስት ቀን ወይ ሁለት ቀን እንደዛ ነው። ገብተዋል አይደለም። አሁን ነው ገና የመጣችው እና ይሄ እንዴት ነው? እኔ ነገራቶችን ቢኝ ነገራቶችን እያወሳሰብክ ነው። ሰላም እንድትሆኑ ፒስ እንድትሆኑ እፈልጋለሁ ብለህ ያልከው አንተ ነበርክ። ከዛ በሆነ መንገድ በሆነ መንገድ እኔ የእሷ እውነት ታየኝ ምናምን የሆነ በቃ ሰው ያጠፋል አጠፋች ምናምን ሶሪ ያለች ኦኬ በቃ ምክንያቱም ደግሞ ሳየው ነገራቶችን ከአንድ አንገት ሳየው ከብዙ አንገት ሳየው እሷ ትክክል ነበረች፣ ምናምን በቃ እኔ ጋር የተሰማኝ ማለት ትክክል ነበረች ነው ያው ልብኝ። አሁንም ይሄ ምንድን ነው? ይሄ ጀብደኝነት ነው ምናምንህን አቁም፣ በቃ ያንን ነገር አቁም እና በስነ ስርዓት ነገራቶችን ለመረዳት ሞክር። አንተ ነህ እንጂ ስለሌል መመስከርም መናገርም መጥፎ ማውራት፣ ጥሩ ማውራት የምትችለው አንተ ነህ ስለሌል ለምን አንተ ነው የምታቀኝ? እሷ ደግሞ በዚህ ምክንያት ደግሞ ልትወቀስ አይገባትም። ማለት የኔናንቺ ነገርስ የኔና ያንተ ነገር ምን ምን ቢ ኔ ማለት አሁን በጓደኝነታችን እየተሸረሸረ ነው። ሁለታችሁ አንድ ላይ ነው የምትሆኑት፣ አንድ ቤት ነው የምታድሩት። ችግር የለውም። የሆነማለት እኔ አጠገቢሽ እንደሆነ አትፈልጊ። እሷ እኮ አትኖርም። ግን አንተ እንደዛ ደግሞ ቤት ውስጥ ማለት የሆነ መጥፎ ይሄ ምንድን ነው መጥፎ ሪያክሽን እያሳየሃት ምንም መጥፎ የምትፎ ሪያክሽን አላሳዩት አውቃ እኮ ነው። አሁን ይኸውልሽ፣ ሄሉ ማለት እሷም ወደ ቤት ትመለስ ቤት ትሁን ወደ ቤቷ ትግባል። ያመጣችሁን ልብስ ሁሉንም ወደ ቤቷ ትመልስ። ከዛ የሆነ የሆነ ሰዓት ላይ የተገናኛችሁ ምናምን ጓደኛናችሁ በቃ ሻይ ቡና ምናምን ትላላችሁ። ያን ያህል በጣም እንደዚህ መሆን አያስፈልግም ማለት። እኔንም ከእያሸሸሽኝ ነው ማለት ነገሮች እንዴት እያ እየተረዳሽ ሆነ ማለት ነው። ማለት በቃ እኔ እሷ ደስ ብለኛለች እና ደግሞ ማለት በቃ ይሄ መገናኘት ማፈልገው እሷን ማግኘት እፈልጋለሁ። ማለት እንደ እህት በቃ መሆን እፈልጋለሁ። ማለት የሆነ እያተሰማኝ ነገር አለ በቃ እንደ እህት ምናምን የተሰማኝ በዚህ በታመምኩበት ቀን ውስጥ ምናምን እንደዚህ ምግብ እየሰራ ሆስፒታል ምናምን ምናምን ገፋ ቤ የሆነ ከሱ ቅዱስ ይዞ ቢመጣ ነው ማንም ሰው እኔ ጋር ግን በዚህ ደግሞ በታመንኩበት ሰዓት ደግሞ የእሷን ማንነት ይሄ እንዳይሆነው አልገባም። ስለዚህ እንድ ስለሆነ ምን የምንትንለው ነገር የለም። በቃ እኔ እንድትርቀኝ ምናምን አልፈልግም። ችግር የለውም ከቤት እዚህ ትኖራለች ትኖራለች፣ አይደለም ትሄዳለች፣ ቤት ቤት አላች ቤቷ ትሄዳለች ትሄዳለች ይሄ አንተ ጥሩ ሪያክሽን እያሳያ ስለነበር ነው ሲጀመር፣ አይደል እንደ ወታ ልትሄድ ነበረው። ስለዚህ አንተ ይሄንን ነገር አቁም። እኔ በቤተሰብ ነገር ውስጥ ምንም አንመለከተኝም። ይሄ በእኔ ምክንያት እሷ እንትን አትበላት። ግን በቃ እኔ እናንተ ነገርኩብኝ። ይህ እናንተ በቃ ኖርማል ነው ማለት ኖርማል ነው ማለት አልገባኝ እኔ ማወቅ ነው የምፈልገው። እርግጠኛ መሆን እፈልጋለሁ። ማለት ንገሪኝ ማለት እኔ ይኸውልሽ ሁሉንም ነገር ማወቅ እፈልጋለሁ። እኔ ምን መነገራችሁአሁን በቃ አሁን እኔ ነኝ አሁን እንደዚህ እንድትጨቃጨቁም እያደረኩ ያላችሁ። ስለዚህ በቃ ስለዚህ አሁን አንቺ እሷን ነው የመረጥሽው ማለት ነው አይደለ? አሁን እሷን ምርጫ ውስጥ ምናምን ለምዳ ጀመር እኔ ጧት መጣለው ስላለችኝ የሆነ ነገር አርጌ ልጠብቃት ቤት አይቻት እንኳን መጣሽ እንኳን በሰላም ወደ ቤት ሲገባሽ ብያ ተሄዳለው ብያ ስብ ነቱ ጀምር እስሁ የቆየት ፈልገውን መልስ አግኝቻለሁ። እንደዚህ የሚያስብል ነገር የለም። ሲጀመር እኔ ይሄዳለሁ። ሲጀመር ለመሄድም ተዘጋጅቼ ነበረ። እሷ መታ አይቻት ምናአ አንቺ ማ ታስፈልጊያታለሽ? በፍጹም አንቺ ሄድ የለብሽ። ስለዚህ እኔ ይሄዳለሁ። በቃ ሻንጣ ይቀምጣ በነገራችን ላይ ግን እሷ ሄዳ ካንተ ጋር ወራ ይመስላል፣ አናወራም ወይም ለሰላምታ እንኳን አናወራም ነው። ስለዚህ ነው ሊደ እሱ እሱ አይመለክተኝም ግን እሷ ሄዳ እናንተ አናወራም። አመሰግናለሁ አንቺ ግን ችግር የለውም፣ ገብቶኛል። በቃ ማለት የመረጥሽውን መርጠሻል። ምርጫ ውስጥ የሚገባ ነገር አይደለም። ለምን የሆነ ሁሉንም ነገር ቦታ ቦታ